በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቱ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ዛሬ እጅግ አሳዛኝ ዜና ነው ወደ እናንተ ይዤላችሁ የመጣሁት። በዝቋላ ገዳም ላይ እንደተፈጸመ በዚህ በአሰቦት ሊፈጸም እያንዣበበ ይገኛል እያሉ ወንድሞቻችንና ቶቻችን ለቤተክርስቲያን ድምፅ እየሆኑ ይገኛሉ ማለት ነው። የእነሱን ቪዲዮ ያስደምጣቸውናል። ከዛ በፊት ግን እኛም ደግሞ ይህን መልእክት ለሞላ እንዲደርስ ሼርና ላይክ እያደረግን ደግሞ ለሚመለከቱ አካል ደርሶ ምላሽ እንዲያገኝ ሁላችንም ለቤተ ክርስቲያኗና ለገዳሙ ድምፅ መሆን ይገባናል ማለት ነው። ኦርቶዶክሳውያን በሁለተኛ መረጃችን የሚሆነው ወንድማችን ብሩክ ኒውስ በቲክቶክ አዋርድ ላይ ቮት እየተደረገ በበለጠ በስራው በልጦ ሙሴ ሰለሞን ፕሮቴስታንት ስለሆነ ነው ቮት ያልተደረገው እያሉ አንዳንድ መናፍቃን እየተንጫጩ ይገኛሉ ማለት ነው ወንድሞቻችን ደግሞ በዛ ላይ ሃይማኖታዊ ጉዳይ አይደለም ብሎ ብዙ ወንድሞቻችን ቪዲዮ ሰርተዋል ቪዲዮን አብረን እናየናል ያው እንደሚታወቀው በቲክቶክ እስከ ሁለት ሚሊዮን ተከታይ ያለው እንዲሁም ደግሞ ትኩስ ትኩስ መረጃዎችን ወደኛ ሲያቀርብ የነበረ ወንድማችን ነው ብሩክ ኒውስ ይገባል ሁላችሁም ደግሞ በቲክቶክ ለገብታችሁ ገብታችሁ በሱ ፕሮፋይል ላይ ያለውን ሊንክ እየነካችሁ ብሩክ ኒውስን ቮት እንድታደርጉ በልል እግዚአብሔር ስም እያሳሰብኳችሁ፣ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮች ነው። ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ሰለም እናምጣላችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ቢሆኑ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮችን እንሄዳለን። በአስቸኳይ የድረሱልን ጥሪ ከአሰቦት ገዳም። ይህ ቪዲዮ ለሚመለከታቸው አካላት ደርሶ ውጤት እንዲያመጣ ባካችሁ ሼር፣ ኮፒ ሊንክ፣ ዲዩት በማድረግ ተባበሩ። በትናንትናው ዕለት ማለትም አርብ ጠዋት ላይ በገዳሙ አካባቢ የሚኖር አንድ ሰው ከነ ልጁ በታጣቂዎች በጥይት ተመቶ አባት ሲሞት ልጅ በአሁኑ ሰዓት ሆስፒታል ውስጥ ነው የሚገኘው። በተጨማሪም የገዳሙ አንድ ጠባቂ ከአካባቢው አንድ ተጨማሪ ነዋሪ ጋር በእገታ ስር ነው የሚገኙት። ይህንንም ተከትሎ በገዳሙ ውስጥ ከፍተኛ ውጥረትና የደህንነት ስጋት አይሏል። ቀድሞ መከላከያ አካባቢው ላይ የነበረ ቢሆንም በአሁኑ ሰዓት ግን ሚሊሻ ብቻ ያለ በመሆኑ የታጣቂዎች ስጋት በገዳማችን ላይ አይሏል። ስለዚህ የሚመለከታችሁ የቤተ ክርስቲያናችን አካላት ነገ አንዳች ነገር ተፈጥሮ ከማዘናችን በፊት የሚመለከታችሁንና የሚገባችሁን ስራ ሰርታችሁ ገዳማውያኑን ከስጋት እንድትከላከሉልን እባካችሁ እባካችሁ እንላቸዋለን። በዝቋላ አቡነ ገብረ መንፈስ ቅዱስ ላይ አንጋጦና አንጃቦ የነበረው የሞት ጥላ ይሄው ዛሬም ደግሞ በአሰቦት ገዳም አባቶች ላይ ያንጋጠጠና ያንጃበበ ይገኛል። የአካባቢው ምዕመንም በመረሸንና እንዲሁም ደግሞ የደብሩን የጥበቃ አካል እና የአካባቢውን አንድ ምዕመን አግተው ወስደዋል። በቦታው ላይ የመከላከያ ሰራዊት የነበረ ቢሆንም ነገር ግን አሁን ለቀው ሄደዋል። በገዳሙ ላይና በአባቶች ላይ የሆነ ነገር ደርሶ ከመጫጫዋችን ከማልቀሳችን ከመላቀሳችን በፊት የሚመለከተው አካል አባቶቻችንና ደብሩን ቤተ ክርስቲያኑ እንዲጠይቅ ስንል በእግዚአብሔር ስም እንጠይቃለን። የዝቋላው አባቶች ሞት ሳይበቃን ዛሬ ደግሞ አሰቦት ገዳም ላይ አባቶቻችን ተከበው ይገኛሉ። ኦርቶዶክሳውያን ባለማተቦች ይህን ቪዲዮ ኮፒ፣ ሊንክ፣ ሼር፣ ሪፖስት ማድረግ ምናልባት የእነዚህን አባቶች ነፍስ ሊያደንልን ይችላልና አብስታችሁ ኮፒ፣ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም ታደርሱ ስል በሉል እግዚአብሔር ስም እጠይቃለሁ። ጮማን ሳይሆን ጥሬን የሚቆረጥሙ ትራስን ሳይሆን ድንጋይን ተራሱ ምግብን ሳይሆን አንጀታቸውን ያጠፉ የገዳማያን አባቶቻችን ዓለም በቃይም ብለው በዋሻ ውስጥ እየጸለዩ ለሀገራችን ለኢትዮጵያ ለወጣቱ የሚጸልዩ አባቶች ዛሬ በታጣቂዎች መከበባቸው ያለው መረጃ ያመለክታል። እንደዚሁም የዛ ደብር እንግዲህ ዘበኛ ጠባቂ እንዲያውም እስከ ልጁ በጥይት መመታቱ ያለው መረጃ ያመለክታል። እሱ እንደሞተና ልጁ እስካሁን በህይወት እንዳለና በህክምና ርዳታ ላይ እንዳለ ያለው መረጃ ያመለክታል። ኦርቶዶክስ ያነ ባለማተቦች፣ እባካችሁን ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለሚመለከታቸው የህግ አካላት እንድታደርሱ ስል በሉል እግዚአብሔር ስም ጠይቃለሁ። አባቶቻችን በዚህ ሰዓት ተጨ ትኩረት ለአሰቦት ገዳም እያልኩኝ ሁላችሁም ደግሞ ይሄን መልክ ለሞላ ዓለም እንድደርስ ሼርና ላይክ እያደረጋችሁ ወንድሞቻችን የሚናገሩትን ነገር እየሰማችሁ ይሄን መልክ ለሞላ ዓለም እንድደርስ ሼርና ላይክ እያደረጋችሁ ሁለት ሰው እንደታፈነና እንዲሁም ደግሞ አንድ አባት እንደተገደለ እየተወራ ይገኛል። እንዲሁም ደግሞ በታታቂ በአሸባሪው ቡድን ተከባ እንዳለች መረጃዎችን እያወጡ ይገኛሉ። ማለት ወንድሞቻችን ቪዲዮን ተከታትላችሁ ሁላችሁም እባካችሁ ሼርና ላይክ እያደረጋችሁ ለሞላ ዓለም አደርሱልን ለሚመለከተው አካል ደርሶ ምላሽ እንዲያገኝ ከወዲሁ መጠንቀቅ ይገባናል ማለት ነው። ኦርቶዶክሳዊያን በቃ ኮፒሊን ጋር ጓኑ እና አባቶች ተጨንቋል። ቤተክርስቲያኑ ተከቧል። በታታቂው ተከቧል። ይሄው ዛ ያለ ሰው ነው የጻፈልኝ። አሁን ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ጴንጤ ምን አገናኘው? ያ ህቢቢ ያ ኹዋን እኔ የገባኝ ነገር ካለ የኢትዮጵያ የት መጣላት ይወዳል። ሁሉም ነገር ወደ ጥል ማድረግ ይፈልጋል።

እንግዲህ እንደምታቁት ቲክቶክ ክሪኤቲቭ አዋርድ ቮት ማድረግ ተጀምሯል፣ እና አሁን ላይ ያለውን ፍክክር ሁላችሁ ተመልክታችሁታል። እንግዲህ እንደምናውቀው ባለፈው በ2017 ብሩክ ኒውስ ያደረጋቸውን በርካታ ነገሮች እናውቃለን። መረጃን በተቀላጠፈ መንገድ እያደረሰን፣ በተለይ በአባይ ግድብ ዙሪያ ላይ ያደረገው እጅግ እጅግ የሚደነቅ የሚደነቅ ነው። እና እኔ ሳስበው ብሩክ ኒውስ የዚህን ዓመት ብቻ ሳይሆን የቀጣይ ዓመትም እንኳን የቲክቶክ ክሪኤቲቭ አዋርድ በቤስት ኢንፎርማቲቭ መሸለም አለበት ብዬ አምናለሁ። ስለዚህ ብሩክ ኒውስ ሁለት ሚሊዮን ተከታይ ያለው አካውንቱ ላይ ባዮ ላይ ገብታችሁ ብሩክሊፍ በማድረግ ብሩክ ኒውስን ቮት እንድታረጉት ድምፅ እንድትሆኑ ሰጥ መልእክት ማስተላለፋለሁ። ብሩክ ወንድሜ መልካም እድል ይሁን ልብ እያለሁ አመሰግናለሁ። ሰለሞን ግን ቮት በማጣት የለም። ይህ ቪዲዮ እንደተመለከታችሁት ነው። በነገራችን ላይ ጉዳዩ የሃይማኖታዊ ጉዳይ አይደለም። ጉዳዩ ሰርተው ያሳዩ ናቸው። ብሩክ ኒውስን እንድትመርጡት የምፈልገው ብሩክ ኒውስ ከአንድም ከሁለትም ከሶስትም አመት በላይ ሊያስመረጠው የሚችለው አንድ አገራዊ ትልቅ የሆነ ስራ ሰርተዋል። ይህንን ደግሞ የመጀመሪያ አባይ ግድብ ሃይማኖታዊ ጉዳይ አይደለም፣ አገራዊ አጀንዳ ነው። አገራዊን አጀንዳ ለዓለም ህዝብ ማስተዋወቅ ደግሞ ትልቅ ደግሞ በኢትዮጵያ ደረጃ ደግሞ ትልቅ አስተዋጽኦ ሊያመጣ የሚችልን ስራ ነው ያስተዋወቀው። ብሪክ ኒውስ ትልልቅ የሆኑ አገራዊ የሆኑ መረጃዎችን በመናገር ይታወቃል። ብሪክ ኒውስ የስራ ሰው። ስለዚህ ጉዳዩ የሃይማኖት ጉዳይ አለን። ጴንጤ የተነሳው እንደዚህ እንደ ጩኸት አይደለም። ሙሴ ሰለሞን ምን ሰራ በዚህ ዓመት? ምንም የሰራቸው ስራዎች ቢታይ ያጠፋቸው ነገሮች ይበልጣል። ጉዳዩ ለሰሩ ሰዎች ብሩክኒውስን እየገባችሁ ቪዎት ለማድረግ ሁለት ሚሊዮን ፎሎርስ ያለው ነው ወንድማችን። ብሩክኒውስን የኔ ተወዳጆች ምረጡት፣ እየገባችሁ ምርጫችሁን አሳዩት፣ ፍቅራችሁን አሳዩት። ሁላችሁ ብሩክኒውስ ብሩክኒውስ እያላችሁ ሜሴጅ ላይ ሜንሽን አድርጉት። አመሰግናል። ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም ጴንጤ ሰላሳ ሺህ ብቻ ነው እንደ ጴንጤ። ቆይ እዚህ ሀገር ወደ ሃይማኖት ባትቀይሩት መልካም ነበር። ለማንኛውም የኔ ቤተሰቦች ይህንን ቪዲዮ በፍጹም እንዳታሳልፉት። ከሰላሳ ጊዜ በላይ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት፣ ኮሜንት ላይ ገብታችሁ ብሩክ ኒውስ ይገባዋል እያላችሁ አጥለቅልቁት። አሁን እያወራን ያለነው ስለ ምድራዊ ሽልማት ነው። በምድራዊ ሽልማት ደግሞ የሰራ ሰው ሃይማኖት ሳይለይ መሸለም አለበት። የትኛውም የእምነት ተቋም ለሐቅ እንድንመሰክርና ለእውነት እንድንቆም ያስተምረናል። ስለዚህ ማን መረጃዎችን በማድረስ ተጽዕኖ ፈጥሮ በብቃት የተወጣው ብላችሁ ታምናላችሁ? ለሐቅን መስክር ከተባለ ብሩክ ኒውስ ነው፣ በእውነትም ይገባዋል። ብሩክ ኒውስ የሠራው ሥራ ምን ያክል ተጽዕኖ እንደሚፈጠር ሩቅ ሳንሄድ የነሐሴ ወር ምስክር ነው። አሁን በዚህ ሰዓት ይህንን ቪዲዮ እየሰራውበት ባለበት ጊዜ እንደምታዩት ወንድማችን ብሩክ ከአርባ ሺህ በላይ ቮት አግኝቶ በሰፊ ልዩነት እየመራ ነው። ስለዚህ ሁላችሁም የሱን አካውንት ኮሜንት ላይ ሜንሽን አድርጌላችኋለሁ። ፕሮፋይሉ ስር ገብታችሁ ሊንኩን ከተጫናችሁ በኋላ ብሩክ ኒውስ የሚለውን አማራጭ ፈልጋችሁ ብሩክ ኒውስ የሚለውን በመጫን ስልክ ቁጥር በማስገባት የሚገባላችሁን ባለ አራት ዲጂት ቬሪፊኬሽን ኮድ ማስገባት ብቻ ነው ከናንተ የሚጠበቀው። ሀቅ ያሸንፋል። እውነትም ነጻ ታወጣለች። እንግዲህ እንደምታቁ ቲክቶክ ክሪቲቭ አዋርድ ቮት ማድረግ ተጀምሯል፣ እና አሁን ላይ ያለውን ፍክክር ሁላችሁ ተመልክታችሁታል። እንግዲህ እንደምናውቀው ባለፈው በ2017 ብሩክ ኒውስ ያደረጋቸውን በርካታ ነገሮች እናውቃለን። መረጃን በተቀላጠፈ መንገድ እያደረሰን በተለይ በአባይ ግድብ ዙሪያ ላይ ያደረገው እጅግ እጅግ የሚደነቅ የሚደነቅ ነው። እና እኔ የሳስበው ብሩክ ኒውስ የዚህን ዓመት ብቻ ሳይሆን የቀጣይ ዓመትም እንኳን የቲክቶክ ክሪኤቲቭ አዋርድ በቤስት ኢንፎርማቲቭ መሸለም አለበት ብዬ አምናለሁ ነው። ስለዚህ ብሩክ ኒውስ ሁለት ሚሊዮን ተከታይ ያለው አካውንቱ ላይ ባዮ ላይ ገብታችሁ እሱን ክሊክ በማድረግ ብሩክ ኒውስን ቮት እንድታረጉት ድምፅ እንድትሆኑ ስል መልእክቴን አስተላለፋለሁ። ብሩክ ሆ ብሩክ ኒውስ ይችላል እያሉ ነው ያያዝ ልደታ። እንደምትመለከቱት ሁላችንም ብሩክ ኒውስ እንደሚችል ታውቃላችሁ። ከዚህ በፊትም ያው በቲክታክ ፕላትፎርም እስከ ሁለት ሚሊዮን ተከታይ ያለው ልጅ ነው እንዲሁም ደግሞ ታማኝና ቀልጣፋ ልጅ ነው። በመረጃ ለኢትዮጵያ ሕዝብ በማጋራት እንዲሁም ደግሞ በአባይ ግድብ ዙሪያ በጣም ታሪክ የሰራ ወንድማችን ነው። ይገባዋል ነው የምንለው። ቪዲዮን እያየን እንሄዳለን። ቪዲዮን አብረን እኔ ብሩክ ኒውስ ደግሞ ሁላችሁም እንደምታውቁት እጃችንን ባፋችን ላይ ያስጫነን የአባይን ግድብ በመላው ዓለም ላይ በዚህ ደረጃ ዜና እንዲሆን በብርቱ የደከመና የለፋ ወንድማችን ነው። ታዲያ በዚህ የቲክቶክ አዋርድ ላይ ከብሩክ ኒውስ በቀር ማን ሊነግስ ይችላል? በስራ የምታምኑ በልፋት የምታምኑ እናንተ ዘንድሮ እንደ ብሩክ ኒውስ የለፋና የደከመ ማንም የለምና ሁላችሁም ከታች የማስቀምጥላችሁን የብሩክ ኒውስን አካውንት ከፍታችሁ ከዛ በኋላ ቮት እንድታደርጉት ድምፅ እንድትሆኑት እጠይቃችኋለሁ። ዘንድሮ የቲክታክ አዋርድ ብሩክኒውስን ኒውስን ነቅሶ ማየት እንፈልጋለን። ይህ ሀቅና እውነት ነው። የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንደተማራችሁና አዳዲስ መረጃዎች እንዳገኛቸው ለማንጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችን ወቅታዊ ጉዳዮችን በጥቂት ቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይኑ። ሀሳብ አስተያየታችሁን ኮሜንት ያስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸርቆዩልኝ